ቃሌ ቃሌ ከማር ይልቅ ይጣፍጣ ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህን ፕሮግራማችንን የምትከታተሉ ሁሉ የጌታን ሰላምና ጸጋ እየተመኘውላችሁ ሁላችሁንም እንኳን ለዚህ ለሰላሳ ቀን ባዘጋጀነው የጾምና የጸሎት ፕሮግራም እንኳን ደህና መጣችሁ። እህታችሁ ውብገነት ነኝ ከኤድምንተን ካናዳ። ዛሬ በቀን አስራ አንድ የምንመለከተው ልባችሁን አታደንድኑ የሚለውን መልእክት ነው። የመሪ ጥቅሳችን የሚገኘው በዕብራውያን ምዕራፍ ሶስት ቁጥር ስምንት ነው። በጌታ ስም አነባዋለሁ። ዛሬ ድምፁን ብትሰሙ አባቶቻችሁ እኔን የፈተኑበት የመረመሩበትም አርባ ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን አታደንድኑ ይላል። የህይወት ምንጭ የሆነውን ልባችንን አጥብቀን ለመጠበቅ ልባችሁን አታደንድኑ የሚለውን ትዕዛዝ ልንታዘዝ ይገባል። ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ላይ ከቀደሙት ከእስራኤላውያን ውድቀት ትምህርት መውሰድ ተገቢ እንደሆነ ይጽፋል። በዕብራውያን ምዕራፍ ሶስትና አራት ላይ ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ የሚለውን ትዕዛዝ ሶስት ጊዜ ተደግሞ እናነባለን። በዕብራውያን ሶስት ስምንት ላይ አስራ አራት ላይ በዕብራውያን አራትና አራት ምዕራፍ አራትና ቁጥር ሰባት ላይ ደግሞ ይህን እናያለን። ይህ ድግግሞሽ ለዚህ ትእዛዝ ትልቅ ትኩረት መስጠት እንደሚያሻ የሚያሳስብ ነው። እግዚአብሔር በበረታች ክንድና በጸናች እጁ ከግብፅ ባርነት እስራኤላውያን ነፃ አውጥቶ ወዳዘጋጀላቸው ርስት በባሪያው ሙሴ ይመራቸው፣ ብዙ ተአምራትን በመፈጸም የሚያስፈልጋቸውን ይሞላላቸውም ነበር። ይሁን እንጂ ብዙ ተአምራት ቢያዩም ውስጣቸው ባለማመን የተሞላ ሆነ። ለማጉረምረምና ወደ ኋላ ለመንሸራተት ሁልጊዜ ጊዜ ቋፍ ላይ የተቀመጡ ነበሩ። ለልብ መደንደን የሚዳርግ ትልቁ ጠንቅ አለማመን እንደሆነ የእግዚአብሔር ቃል በግልጽ ያስተምረናል። የአምላክን የማዳን እቅድ፣ የምስራቹን ቃል ቢሰሙም ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም ይላል ዕብራውያን አራት ሁለት ላይ ለአርባ ዓመታት የእግዚአብሔርን ድንቅ ስራ በምድረ በዳ ሆነው ቢመለከቱም ካለማመን የተነሳ ልባቸው ሁል ጊዜ የሚስትና መንገዱን የማያውቅ ሆኑ ይላል ዕብራውያን 3 አስር ላይ ልባቸው በአለማመን ደነደነ። ታዲያ ከእነርሱ የውድቀት ታሪክ ትምህርት እንድንወስድ በአንጾት ጳውሎስ እንዲህ በማለት ያሳስበናል። ዕብራውያን 3 አስራ ሁለት እስከ አራት አስራ አራት ያለውን እናንብብ። ወንድሞቼ ሆይ አለ፣ ከእናንተ ማንም ከህያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነደን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ሃሌሉያ። ዛሬ ወገኖቼ ልባችንን እያታለለ ያለ ኃጢአት ምን ይሆን? በእግዚአብሔር ላይ እንዳንደገፍ፣ በእርሱ እንዳንታመን በማድረግ ልባችንን እያደነደነብን ያለ ልምምዳችን ምን ይሆን? በመጀመሪያ የነበረንን እምነት እስከ መጨረሻ አጽንተን እንዳንይዝ የሚገዳደረን ከመንገዳችን ሊያስተን የሚገፋን ነገር ምን ይሁን? በእርግጥም ዛሬ እየተባለ ሳለ በየቀኑ በአለማመናችን ልባችንን እንዳይደነድን በእግዚአብሔር ፊት በጸሎት ልንቀርብና በቃሉን በሚያስተምረን እውነት እርስ በርስ ልንመካከር ልንበረታታ ይገባል። ሃሌሉያ አሜን። የዘላለም አምላክ እግዚአብሔር ሆይ፣ ዛሬም አባት ሆይ፣ አንተ ዛሬም ቢሆን ዛሬ ድምጼን ስትሰሙ ልባችሁን አታደንድኑ እያልክ በፍቅር ስለምታስጠነቅቀን እያመሰገንህ፣ ባለማመና ልባችን እንዳይደነድን እምነታችንን እስከ መጨረሻው አጽንተ በመያዝ ልባችንን አጥብቀን እንድንጠብቅ በክርስቶስ የሱስ ስም በጸጋህ ረዳን። እንጸልያለን። ክብር ሁሉ ለአንተ ይሁን በክርስቶስ ኢየሱስ ስም አሜን። ቃሌ ቃሌ ከማር ይልቅ ይጣፍጣል ቃሌ አፈታ፣ ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።